ይደርሰናል ሰላም ነው። እንግዲህ ቻኩዬ ይባላል በነጠላ ጫማ ሳይት ለመጀመሪያ ጊዜ አላወኩም። ምንም ችግር የለውም። እንዴት ነሽ? እንኳን ደስ አለሽ። እንኳን አብረው ደስ አለን። በጣም ደስ ብሎኝ ኮ ነው። አቤኔዘር እባላለሁ እኔ ጋር ደግሞ ያሉትን የሳይት እንቅስቃሴዎችን አብረን እንጎበኛለን። በደስታቤቶች የሚገኝበትን ቦታ ሲያምር፣ ነፋሻማ አየር፣ ንጹህ አየር፣ ዳገቱ፣ ተራራው እንዲህ አይነት አዲስ አበባ ውስጥ ወይም መሀል ከተማ ለቡ ላይ እንዲህ አይነት ዮ አይቻልም በእውነት አሁን የምናገኛቸው ደግሞ አራት ለህዝብ ማመላለሻ የሚሆኑ ሊፍቶችን ነው ማለት ነው። አራቱ አራት ሊፍት አለ አዎ። በስተቀኝ በኩል ደግሞ የእቃ ሊፍት እናገኛለን ማለት ነው። ለብቻው ነው የእቃ ሊፍት የሰው ለብቻ። አክሰሶቹ ይህን ይመስላል። ያው ሌላው ደግሞ ምንድን ነው ፍሎር ሄይት ነው የሚታየው ቁመቱ፣ የፍሎሮቹ ሄይት ይህን ይመስላል ማለት ነው። ኦልሞስት ወደ 3.5 ሜትር አካባቢ ነው የሚሆኑት ማለት ነው። እነ ጎልያድ ይገቡን ጋር ድሮ 3 ሜትር ጎልያድን ነው የምናውቀው። ግን ነጻነት ይሰጣል ደስ ይላል። እኔ ቪውን በጣም ወደድኩት በእናት እኔ ቪው በጣም ነው የምወደው። እው እንደሚያምር። ከተማው ሙሉ ነው የሚታየው ሲያምር። አይ ቲንክ ተራራቱ ውጭ ያለሽ ተፈጥሮ ግን ለፊታችን የሚገኙት ሶስት ፓርኮች ይኖራሉ። አሁን እየተገነቡ ያሉ ሶስት ፓርኮች ይኖራሉ ማለት ነው። ፋውንቴን ያላቸው መዝናኛ ስፍራ። ስለዚህ ሴንተር ላይ ይሄንን ህንፃ እናገኘዋለን ማለት ነው። አሁን ደግሞ የምንገኝበት ነገኝበት ሰዓት ላይ ኦልሞስት ሰዓታችን ወደ 12 ሰዓት ሆኗል። የምሽት ፈረቃ ሰራተኞች የገቡበት ሰዓት ነው። ሌሊትም ቀንም ነው የሚሰራ ይሰራል። ስለዚህ በዴም ሲጻ አትጠልቅም ማለት ነው። 24 ሰዓት ነው በትክክል። ምሽትም እኔ ወደድኩት። ተራራውን በጣም ወዳለው ተፈጥሮ ወዳለው አየሩ ደስ ሲል ንጹሕ አየር አዲ ደረው ታድዬ ላሉ ልጅ በጣም ደስ ኔ እኔ በቃ ቃላት የለኝም። አሁን እየተነፈስን ያለነው አየር በእውነት ከከተማው የጭስ የመኪና ጭስ የብዙ ነገሮች ውጥረት በጣም እረፍት የሚሰጥ ነው። እና እዚህ ላይ ቤት መግዛት እኔ እንጫ በጣም በቃ ተፈጥሮውን መውሰድ ነው መጋራት ነው፣ በጣም ደስ ይላል። የአንቺ ሳይት የሚገኘው ይሄ አንደኛው ሳይት ነው። ሌላው ደግሞ ትልቁ ሳይታችን ደግሞ ሄደን እንጎበኛለን። የአንቺን ቤት የሚገኘው እዛ ነው ማለት ታዲያ ለምን ታደክመኛ ለስከን ይሄ ነው የኔ ነው ይሄ እንግዲህ እንኳን አየ አሁን የምንሄደው የአንቺ ቤት ወደሚገኝበት ሳይት ነው። አሁን ያየነው ሌላ ቆንጆ ቪላ ቤት ውስጥ ነው እንዳትለኝ፣ ባለ 3 ቤት ነው ይሄ። ሰርፕራይዝ በዝቶብኛል። እነዚህ 43 ቪላዎች ከዚህ በፊት ተገንብተው የተረከቡ ናቸው። ደንበኞች ገብተው እየኖሩበት ያለው፣ ሳይት ትልቅ ነው። አሁን ደግሞ ከጀርባችን የምንመለከተው የኤዋን ቢልዲንግ በአመት ከስድስት ወር ውስጥ የምናስረክበው ይህንን ህንፃ ነው። ከጀርባችን የምንመለከተው ኦልሞስት አስራ ሁለተኛ ፍሎር የደረሰ ህንፃችን ነው። እዚህ ላይ ባለሁለትና ባለሶስትና ባለ መኝታ ክፍሎች ይኖሩናል። ስለዚህ ከስቱዲዮ ጀምሮ እስከ ባለ አራት መኝታ ማለት ነው። መቼ ያልቃል? አሁን ይሄኛው በአመት ከስድስት ወር ውስጥ ገንብተን የምናስረክበው ነው። አሁን አለ እዚህ ሰዎች ሲመጡ በትክክል ጥቂት ቤቶች ይኖሩናል። ቤቶች እዚህ ላይ ማግኘት እንችላለን። ሳይታችን ላይ ባቺንግ ፕላንት ወይ ደግሞ የኮንክሪት ማብኪያዎች፣ እንዲሁም ደግሞ ከጀርባችን የብሎኬት ማምረቻ ከዛ ባለፈ ደግሞ የምትመለከቹት የብረት ክምችት እነዚህ ሁሉ ለሳይቱ ግብዓት የሚሆኑ ናቸው ማለት ነው። እዚህ የሚታያቸው መኪናዎች ሁሉ ይሄንን የሚሰሩ በዚህ ውስጥ የሚሳተፉ ናቸው ማለት ነው። በጣም ደስ ይላል። ከስር ከስር ደግሞ የሚሰሩ የፊኒሽንግ ስራዎችን ከታች ጀምረን መመልከት እንችላለን። እንደምንመለከተው አልሙኒየም በር መስኮቶችን እንዲሁም ደግሞ ክላዲንግ እየተሰራ ያለው ደግሞ ከፍ ስንል የብሎኬት ስራና የልስን ስራዎች አብረው እየተሰሩ እየወጡ ነው፣ ከላይ እንደምትመለከቻቸው ማለት ነው። ቤት እየደረስን ነው። ወደ አንቺ ቤት እንደዚህ ኮርነር ላይ ነው የሚሆነው። በጣም ቆንጆ ቤት ነው የምናገኘው። እንደምትመለከቹ ደግሞ ስትራክቸሩ ወይም ደግሞ የግንባታው አይነት በአሉሚኒየም ፎርምወርክ የሚገነቡ ናቸው። ደግሞ እንደምትመለከቹ ይሄ አሉሚኒየም ፎርምወርክ መሰራታቸው ቤቶቻችን ባለ ሁለት፣ ባለ ሶስት፣ ባለ አራት ሲገዙ ተጨማሪ የሰራተኛ ማደሪያ ክፍል ከነመታጠቢያው መታጠቢያው ስቶርና ላውንደሪ ክፍሎች እነዚህ ክፍሎች አንድ ላይ ተከፋፍለው የምናገኝበት ምክንያት ስትራክቸሩ አንድ ቦታ ላይ ሆኖ ነው ያሉ እንደ ሺሮል ነው የቆመው በየቦታው ኮለን የለው ስለዚህ በፓርቲሽን ለመከፋፈል እንደልብ መከፋፈል እንድንችልና ሁሉም ቤቶች ላይት ኦሬንትድ ሆነው እንዲሰሩ በጣም ጥሩ ግብዓት የሆነ ነገር ይሄ አሉሚኒየም ፎርምወርክ የሚባለው ቴክኖሎጂ ነው። ማለት በጣም ነው የማመሰግነው። እንግዲህ ያው ዛሬ ከዴሚሲሪል ስቴት የቤት ስጦታ ተደርጎልኛል። እግዚአብሔር ያክብራችሁ፣ በጣም አመሰግናለሁ። እኔ መቼም ሁሌ እንደምለው የህዝብ ልጅ ነኝ። በጣም ህዝብ እንግዲህ እንደ ልጁ ተንከባክቦ የሚያሳድገኝ ነኝ። እና ብቻውን መብላት ማህበረሰብ አልነገረንም፣ ብቻውን ማደግ፣ ብቻውን መበልጸግ አልተነገረንም። እና በእኔ ስም ደግሞ መጥተው ሌሎች ምን መጠቀም አለባቸው። እዚህ መምጣቴ ደግሞ ከኔ ያለፈ ሌሎች የሚያተርፉበት ነው ወይ ብዬ ጠይቄ፣ በጣም አመሰግናለሁ ዴምሴዎች። እንግዲህ በአንቺ ስም ለሚመጡ ሰዎች ደግሞ 30 ፐርሰንት ቅናሽ ሁሉም ቤቶች ላይ እናደርጋለን። ግን ጥቂት ቦታዎች ነው ያሉት። ቶሎ ብለው እንግዲህ መጥተው ቤታቸውን ለመግዛት ይመዝገቡ። ስላላችሁኝ በጣም አመሰግናለሁ። የምትመለከትን ሁሉ እንግዲህ ቤትን ለመግዛት እንዳቅማችሁ ከስቱዲዮ ጀምሮ እስከ ባለአራት መኝታ ድረስ ዴምሲ ሪል ስቴት መቅደስ ደበሳይ እሷም ብለን ነው የመጣችሁት ካላችሁ 30 ፐርሰንት ዲስካውንት ተደርጎላችኋል። ከኔ ቀንሼ እንግዲህ ይህንን ለማድረግ ሞክሬያለሁ። ስለዚህ ኑ ጎረቤት እንሁን፣ ቡና እንጠጣለን፣ እንጨዋወታለን አብረን። 30 30 ፐርሰንት ዲስካውንት ተደርጎላችኋል። በጣም እወዳችኋለሁ። ይሄ ሁሉ በእናንተ ህዝብ ፍቅር ነው እና እግዚአብሔር ያክብርልኝ። አመሰግናለሁ። ዴምሲ ሪል ስቴት በርቱ። በቃላችሁ ተገኝታችሁ ደግሞ ሁሉም ኮርቶ ደግሞ የሚያሳክራውን ደግሞ ሌላ ጊዜ መጥቼ በቤቴ እሰራለሁ ማለት ነው። እኔም በጣም አመሰግናለሁ። በዓለም አቀፍ ለምትገኙ ልጅን ከማህፀን፣ ከልባችሁ ለወለዳችሁ እህቶቼ እናቶቼ ሁሉ እንኳን ለሴቶች ቀን አደረሳችሁ። እንዳቅማችሁ በያላችሁበት በጥሩ ስጦታዎችን ተሰጣጡ። እኔ በጣም ደስ ብሎኛል ዛሬ። እናንተም ደግሞ ደስ ብሏችሁ ሰንበታችሁን ልታሳልፉ እመኛለሁ። መልካም ጊዜ በዳቻል በጣም አመሰግናለሁ እውነት፣ በጣም በጣም በጣም እግዚአብሔር ያክብርልኝ።